ለመጀመሪያ ጊዜ በአፍሪካ ምድር በተካሄደው የጂ 20 ስብሰባ ላይ ተጋባዥ ሆኖ መሳተፍ ብዙ ጠቀሜታ ያለው፣ ለሀገርም ትልቅ ፋይዳ ያለው ነገር ነው። አንደኛ የሀገራችንን አቋም፣ ፍላጎት እንዲሁም አጠቃላይ እንደ አህጉር እንደ አፍሪካ መነሳት ያለባቸውን አጀንዳዎች ለማንሳት ጥሩ እድል የሚሰጥ ነው። በተጨማሪም በጎን ለጎን ደግሞ የሁለትዮሽ መድረኮችን ለማድረግ በአንድ ጊዜ በአጭር ጊዜ ብዙ አገራትን ብዙ የዓለም አቀፍ ተቋማትን አግኝቶ የሀሳብ ልውውጥ ለማድረግ ትብብርን፣ ግንኙነትን ለማጠናከር ጥሩ እድል ነው። ኢኮኖሚ ስርዓቱ ፍትሃዊ እንዲሆንና የሁሉንም እድገት የሚያሳልጥ እንዲሆን ይህንን ደግሞ እንደ ችሮታ የሚደረግ ነገር ሳይሆን በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት ፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። በተጨማሪም ደግሞ በአካባቢ ጥበቃ የአየር ንብረት ለውጥ ላይ ኢትዮጵያ የምትሰራውን ስራ በተመሳሳይ መልኩ በመተባበር የአፍሪካ ሀገራት ሌሎችም ከአጉራችን ውጭ ያሉ ዓለም አቀፍ ተቋማትና አገሮች ተባብረው ቢሰሩ እንዴት ሁላችንንም ሊያግዝ ሊጠቅም የሚችል እንደሆነ ያንን አጉልተው አሳይተዋልና በዚህ መልኩ ኢትዮጵያ ድጋፍ የምጠይቅ ወይም ቸሮታ የምጠይቅ ሳይሆን የመፍትሔ አካል የሆነች በትብብር፣ በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሔም የምታቀርብ ሀገር እንደሆነች ለማሳየት ተችሏል። በአጠቃላይ አሁን የአፍሪካ ሀገራት ብዙዎቹ ታዳጊ ሀገራት እዳ ለመክፈል እዳን ብቻ ሳይሆን የእዳቸውን ወለድ ለመክፈል የሚያወጡት ወጪ ልማት እንዳይሰሩ የልማት እንቅስቃሴያቸውን እንዳያደርጉ በጣም ያገደ እንደሆነ እንዲሁም ለእዳ ለመክፈል የሚያወጡት ወጪ ለጤና ወይም ለትምህርት ከሚያወጡት ወጪ በላይ የሆነ እንደሆነ ይሄ ደግሞ እድገትን እየገታ እንደሆነ በማሳየት ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም የአጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ እዳም በመክፈል ፋንታ በልማት ላይ የሚወጣ ወጪ ዞሮ ዞሮ ሁሉንም ተጠቃሚ እንደሚያደርግ እንዲሁም የእዳው ጉዳይ ከክላይሜት አክሽን ጋር ተያይዞ መታየት እንዳለበት አፍሪካ ለግሎባል ዋርሚንግ ለክላይሜት ቼንጅ አሉታዊ አስተዋጽኦ ያበረከተች አህጉር አይደለችም እና ደግሞ አሁን ደግሞ የመልማት መብትም ስላለን እነዚህን ሁለቱን ጉዳዮች በማገናኘት ልማታችንን የሚያግዝ ግን ልማታችን አረንጓዴ ከአካባቢ ጥበቃ ጋር የተጣጣመ እንዲሆን ማድረግ እንደሚገባ ይህንንም ለማሳየት ተችሏል።